ካፌ እንኳን ቁጭ ብሎ አንድ ነገር ማዘዝ የማይችል። እስከ መቼ ነው ግን በእንደዚህ አይነት ሁኔታ እኔ እየሰራው የኔ ደሞዝ እየተቀበሉ እኔ እየሰራው የኔ ደሞዝ እየተቀበሉ ዛሬ ደሞዝ ወጥቷል። ለምንድነው ብሬ ነው የማይሰጡኝ? ለምንድነው ደሞዜን እኔ የማልቀበለው? እስከ መቼ ነው እንደዚህ ስቀጥል? ይህ ነገርማ የሆነ መፍትሄ ማግኘት አለበት። በጭራሽ ይህም አቆ እንደምንም አድርጌ ይህንን ደሞዜ ነው የሚቀበልበት መንገድ አመቻቸ እንጂ በዚህ አይነት ሁኔታማ፣ በታሪክ መኖር አንችልም። አብረን አንዛለቅ አንዛለቅ። እሺ፣ አቶ ያልቅበት ደግሞ ብለህ ብለህ ካፌ ለካፌ ተሯሩጠኝ ጀመር? እንጀምር። ምንድነው እንደዛ በሚስ ኮል ያጨናነቅኝ? እንደው አንድ ቀን እንኳን ሞልቶልህ አትደውልም። በየት በኩል ምንድነው? በሰላም ነው በሰላም ነው። ጨንቆኝ ለምን? ምን ጨንቀኝ ምን ጨንቀ ምን ወንስ ምንም አይጨንቀኝ። ነገር አለ አያልቅበት ብላችሁን ጭንቀት አያልቅ። ህልሜ አሁን ደግሞ ህልም። አንድ ማታ አልተኛው እና ህልሙን እንድፈታልን ይጣራኸኝ። አረ አይደለም እንዴ እንዲፈቱልኝ አይደለም። ያዩትን ልንገሮትን። እዩት። አቤት ባይኔ ላይ ሲዞር እንዲህ እንዲህ ውልብ ውልብ። ምንድነው የሚያስፈልገው? አንዳልተኛው ለምን ልጅ ሰላም አደነች ነው ረደራ ነች። እሷ ምን ትሆናለች? እኔ ያለውላት እርሶ ያሉላት እሷ ምን ትሆናለች? እሷ ምን በወጣት! እኔው እንዲሁ እንደፈረደብኝ ልሰቃይ እንጂ የጨጨብሳ ፍቅር ነው። ለሊት ሙሉ አላስተኛ አይደለኝ አይኔ እንዲህ፣ በቃ እንግልት። በህልሜ ስበላ ስበላ ሙቻላለ እንዴ! በህልም ምቻለ እንዴ እርሶ ይቀልዳሉ እንዴ? አቤት! በላሁት አይገልፀውም። በቃ እና አሁን ምን ልልሎት ነው፣ ይገርሞታል ከዛ ከዚህ ቤት ቀጥሎ ውጨጨብሳ ቤት አለ። በጣም አሪፍ ቤት አቁጣል። አረ እሺ ምን የሚመረቅ ነው? ላስ እንዳስመረቀው፣ ለምን የቆየ ነው፣ ስንት አመት ሆኖታል? እዛ ቤት አሪፍ ጨጨብሳ አለ። በህልሜ አይቼዋለሁ። አማረኝ። አሁን ጨጨብሳ ልበላ እኮ ብር እንዲሰጡኝ ነው ሚስኮል ያደረኩለት። ሁለትም አልቅበት፣ የአንተ ጉድ፣ የአንተ ተአምር። እንደው ማለቀ የሌለው ማን ነው ግን አያልቅበት ብሎ ስም ያወጣልኛል? የእርሶ እና የእርሶ መሰሎቹ ናቸው። የጋር ማነው ያወጣልኛል? ምንድን ነው ምታክሮ ነው ነው እኔ አማረኝ እኮ ነው ያልኩት። በቃ ምን አለ በህልሜ የበላሁትን ነገር ምን አለ አሁን ብበላ? ብር ቢሰጡኝ ብሩ ደግሞ ራሴ እኔ የሰራሁበት አይደለም እንዴ? ዛሬ ደግሞ ዘወጣና ጨጨብሳ አማረኝ በሚል ሰበብ እኔን ከዛ ከሽምግልና ቦታ ጎትተ ጠርተ እዚያ መጣኝ አይደል? ቤተሰብ ሊበተን ሲል ነው ቁጭ ብዬ ሳሸማገል የነበረው። እኔ ባልየው እንትን ብሎታል፣ መሮታል መሮታል። ይህን ባልየው ቀጥል ረር ብሎ ይሆናል። ሽምግልና የተቀመጠው የእነሱ ሽምግልና የትም አይሄድም፣ ይደርሳል። የእኔ ጨጨብሳ ሳምሮት ግን በጣም ከባድ ነው፣ ከባድ ነው በቃ። ውጋቶን ክብኛ ስሬ በሚስኮል ምን ሰባት ጊዜ ሚስኮል አደረኩት ሰባት ጊዜ ሚስኮል። እንዴ ነው ነው አይደል? እንዴ፣ እንዴ። አንዳንዴ ግን እስኪ ወንዱን ካርዱን ሙላ ቆጥ በተጠቀም በሙል ለሙላ። እኔ ብሞላ እኮ ደስ ይለኝ ነበር። ግን በሙል ለሙላ። እሺ አሁን ወደ ቁም ነገሩን ምንድነው? ይሄው ከዚህ ቤት ጎን ጨጨብሳ ቤት አለ በጣም አሪፍ ጨጨብሳ እዛ መብላት አትፈልግ እኮ ነው ብር እንዲሰጡኝ ብዬ ነው ማ እኔ አዎ ለምን ልትበላ አዎ ጨጨብሳ ልበላ ጨጨብሳ አምሮ ጠላቶት ጣላቶት እንዲመረው በቃ ከሆድ ውጭ ሌላ ነገር ምንም አታስብም እንዴት አላስብም አማረ ጨጨብሳ ማታ በህልም ያየው አረም ችግር አለው ያደለው ሰውን ደውሎ ጠርቶ ና እዚህ ቦታ ጥሩ ነገር አለ እንብላ ልጋብዝህ ይላል በየት በኩል በምን ነው መጋብዝዎት በምን በምኔ ብሬ ያለው እርሶ ጋር በምንድን ነው መጋብዞ? በጋብዞ እኮ ደስ ባለኝ ደስ ይለኝ ነበረ። ግን ለማንኛውም አንተ አሁን ይሄ ጨጨብሳ አማረኝ፣ በህልሜ መጣ በውኔ እንዲውልባይ ኔ ላይ ሲንከራተት ነው የዋለው የሚለውን ይሄ ተረተተ። ጨጨብሳ ካማረህ ልጅ አለች ሚስትህ ናት እዛው ሰሪልኛ አትላትም? ያ ጮገኛ የትኛው ሙያዋ ምንድነው፣ የምታውቀው መሩ ነው? ኧረ ወዲ ነው። ደስ ይለኝ ነበረ ብላት ግለ ጨጨብሳ የሚሆን እህል ቤት የለም። ደግሞ እሷንም እንዳላደክማት ብዬ ነው። ምን ምን ነው ተረፍበት፣ ስንት የቤት ስራ አለባት። ነገር አለ ለኔ ጨጨብሳ ለመስራት ብላ ደግሞ መድገም አለባት። ወል አልጥበት አንተ እንደው ቡድህ የማያልቅ ታሪክ ታሪክ፣ ቢመዘዝ ቢመዘዝ ቢመዘዝ የማያልቅ ጉድ ነው። ሰው እኔን አሁን እዚህ የጠራኝ እንዲሰጡኝ ብር ወዱ አይስቆሀሉም እንዴ? አሁን እኮ ማመልከቻ አስገብተህ እኮ መጠየቅ ግን አይቀረ። አዎ፣ በዚያ ከሄደህ መች ይቀራል ነው አልቆም። ጨጨብሳ አምሮ መብላት ከፈለክ እንኳን እንደው አንተ ሆድህን በጣም ስለምትወድ ብቻዬን ካልበላው ብቻዬን በልቼ ልሙት አልኩ እንጂ። እንደው ባለቤትህን ጠርታት ከጎና ድርጋት እኔና ባለቤቴ ጨጨብሳ መብራት እንፈልጋለን፣ እንደው ክፈሉልን ነበር የሚባለው አስቤ ነበረ። ግን ምንድን ነው መሰሎት? መጀመሪያ ብሩ እጄ መግባቴን እርግጠኛ አልሁን። ብሩ እጄ መግባቱን ብሩ እርግጠኛ ከሆንኩኝ በኋላ ብሩ እንደሚሰጡኝ ሳረጋግጥ ቀጥታ ባለቤቴ ጋር እደውላለሁ። እደውላለሁ መቼም አልልም፣ ሚስኮል አደረግላታለሁ፣ ትደውልልኛለች። ከዛ ነይ ጨጨብሳ እንበላለን ብዬ እጠራታለሁ። ግን ብር ሳይኖረኝ ምን ብዬ ነው ነይ እኔ በፍጹም ቢዛቅ ቢዛቅ ማያልቅ ታሪክ ጉድን ያለክ ጥብሳ ካ ማረ እባላው ባለቤት ቤት ትሰራለህ ከዛ ወጪ ግን እኔ እኔ እንደዚህ ይሄ ባይኔ ላይ ተመላለሰ እንቅልፍ አሳጣኝ። እንዲህ ስገላበጥ ነው ያደርኩት፣ በህልሜ ጥብሳ ሳኝ ነው ያደርኩት የሚለውን ተረት እንትን በመጣበት እግሬ ወደ ቤት ተመለስ። በእኔ ታክሲም የለኝም መመለሻ እንኳን የለኝም። ደሞ ምንድነው ሰሞኑን ቆይ ቆይ ቆይ ቆይ። አንተ የአማረህን ልትበላ ሳይሆን አማረኝ በሚል ሰበብ ጓደኞችን እንዳንተ አይነት ውሪ ሰብስበህ ከእነሱ ጋር የፈለግከውን እየበላ እየጠጣ አሸሸ ገዳሚ ልትልበት ነው ብሩን። ዛሬ ጠዋት ደሞዝ ወጣ የሚል ነገር ሰማ እ ብሩን እኔ ተቀበልኩኝ። በምን ብሩን ተቀብዬ ላጥፋ የሚል ፍላጎት አንተ ውስጥ መጣ። ቆይ እኔ እኮ ተለውጭ አለውኛ አሁን እስከ መቼ ነው ግን ደሞዝ እርሶ ራሱ የሚቀበሉት እንዴ? ሰው ከተቀየር ከተለወጠ እየሰራውን ደሞዝ መቀበል አይችልም። እሺ ይኸውልህ፣ አልቅበት እኔ አሁን ላንተ የጨጨብሳ አእምሮት፣ ላንተ የጨጨብሳ ፍላጎት የሚሆን ምንም አይነት ብር የለኝም። ስለዚህ ብር ይሰጠኛል ብለህ አትጠብቅ። ይሄ ጥጥብ ሳበር ምናምን የምትለውን ነገር አልፈጥ ታው ግን ደሞ ምንድነው ሰሞኑን እርሶ ቤት የምሰማው ነገር ምንድነው? ምንድነው ቤቱ እንዳለ ሰደቃ በሰደቃው አላሉ? ወኔ ያለ አንተን የሚመለከት አይደለም። የተዘጋጀው ለምስኪኖች፣ ለፉቀራ። ለምን ለነሱ እኮ ነው? ለምስኪኖች? ከኔ በላይ ምስኪን አለ? ከኔ በላይ ማናጥ ይደሃለ? ከኔ በላይ ይደሃደሃለ? እንዴ ስራ አለ፣ ደሞዝ አለህ ደሞዝተኛ እርሶ ነዎት? ደሞዝተኛ እኔ ሰራተኛ ነኝ፣ ዝም ብሎ የጉልበት አገልግሎት የሚሰጥ ግን ደሞዝ የማይቀበል ባለትዳር ነኝ። አዎ ደሞዝተኛ ነኝ፣ ደሞዜን የሚቀበለው ግን ሌላ እርሶ ነዎት። እኔ እኮ ስም ነው የተረፈኝ እንጂ እንዴ እኔ እኮ ያውቃሉ አይደለም? እውነት እውነትስ እናውራ ከተባለ አምስት ብር እኮ ነው የሚልኩልኝ፣ የካርድ ብዬ። ያንተን ደሞዝ እኔ ወስጄ ፈርሜ መቀበሌ አንተ ቀጥታ ሄደህ ፔሮል ላይ ፈርመ ደሞዝ ብትቀበል አንድ ቀን አይደለም ግማሽ ቀን አታውሉ። እሱ አሁን እኔ በፊትም ነገር ያለው ደሞዘን ተቀብለ ስታባክ ነው። ገና ግማሽ ቀን ሳይሞላ ከግማሽ በላይ የተቀበልከው ደሞዝ የለም ላገኘውም። እዛም መበተን፣ እዛም መበተን፣ እዛም መስጠት የሆነ ሰው መጥቶ ተራበኝ፣ ቸገረኝ፣ ታረስኩኝ፣ ደከመኝ ሲል አንስተ መስጠት። እንደው ይሄ ነገር ያለኔ ማናላቸው? ባለቤትህስ ነገር ከነጎዳ አንተ ብርህን ጨርሰ ባቤት ውስጥ ራበኝ ብትል መታ የኔን ቤት ልታንኳኳ ነው። እርሷ ሉለታ አይደል? ነገ ከነገ ወዲያ ልጄ ባዶ ቤት ሆና እምትበላውን እምትጠጣውን አርታ ገና አባቷ ኪሎ ዱቄት ትግዛና የሚያስፈልገው ለጤት ጥብሳ የሚሆነው ነገር ታደርግልህ። እሺ፣ ስጡኝና ብር ስጣት። እንዴ! እንዴ! ቆይ ምንድን ነው እርሶ የእኔን ብር እየወሰዱ ይበላሉ? እርሶ እንዲህ ወደ ጎን እየሰፉ ይሄዳሉ። እንዴ፣ እኔ ምንድነው አላበዙትም። እንዴ! እንዴ! ቴሞ፣ ኑ፣ ኑ፣ ኑ፣ ኑ! ጥቁርና ነጭ ለብሶ የአሜሪካን አሜሪካን እርጉዝ ላመስለው የመጡት ሄ ነገርማ፣ መፍትሄ ማግኘት አለበት። በዚህ ሁኔታማ ማን ፓሽን ደህነ መመለሰ ወደ ሰፈር። አልቅበት አልቅበት፣ ተረጋጋ፣ አትበሳጭ። የመልስ ምት ያስፈልጋል። ስለዚህ አስብ። ጭንቅላትን አሰራ፣ ጭንቅላትን አሰራ፣ ረጋ ብለህ አስብ። አዎ በእንደዚህ አይነት ሁኔታ ነገሮች መቀጠል የለባቸውም። ጭንቅላት ስለዚህ ማስተማር አለብን እነሱን። አዎ ወይኔ

ከዛ ሁሉ ድርጊት በኋላ ተመልሰኛ ቤት ትመጣለ ብዬ መጨረሻ አላሰብኩም ነበር። እኔም ያ ሁሉ ነገር ከተፈጠረ በኋላ እዚህ ተመልሼ እመጣለሁ ብዬ በሕልሜም በውኔም አስቤም አልሜም አላውቅም ነበር። ታዲያ ዛሬ እንዴት ተከሰተ? አጋጣሚ። እሺ፣ ምን ልታዘዘው ነው? ንፋስ ማለት በቃ ንፋስ ልቀበል ነው የመጣው። ትንሽ ደቂቃ ንፋስ ተቀብዬ እሄዳለሁ ቤታችን ነው እንግዳም ሰውም ስለሚበዛብን ሳይታዝዙ መቀመጥ ደግሞ አይቻልም። ግድ የለም ለምን አትረዳኝም? ትንሽ ደቂቃ አምስት ደቂቃ ብቻ አስተኝ እና አምስት ደቂቃ ብቻ ትንሽ ቁጭ ብዬ እሄዳለሁ። ቆጣ ቀጥ ብዬ እንደመጣው ቆጣ እባክህ፣ ትንሽ ልረጋጋ ብዬ እያየኸኝ አይደለም። ሙዴ ጥሩ ሙር ላይ አረፈ። በቃ ጥሩ ሻ አምስት ደቂቃ አምስት ደቂቃ ነፋስ ተቀበይ ይብላል አምስት ደቂቃ ስጨርስ ድጋሚ ይዞታ እንዳላገኝ ትንሽ አረፈ ነው ወይኔ የሰው ልጅ ለካ ከሌለው የለውም። ይሄ ማስተናጋጅ ባዶ ኪስ መሆን የታወቀ አይደል? የማንም መሳቂያ፣ የማንም አላገጫሉ። እንደ መንግስት እርሻ ወደ ጎን እየሰፉ እኔ እኮ ሰምናለሁ። እሳቸው እንደ መንግስት እርሻ ወደ ጎን እየሰፉ ይሄዳሉ። እሳቸው እያማረባቸው አበባ እየመሰሉ ይሄዳሉ። እኛ እየጦለግን እንሄዳለን። ቤት በኩል ደግሞ በእኔ ገንዘብ ቤታቸው ሰደቃ ሰደቃ በሰደቃ አድርገው ዝንጀሮ ሰብስቦ ያበላሉ። እኔ በገዛ ገንዘቤ ግን ተጠርቼ ክብር ተሰጥቶኝ እንኳን ሄጄ ያልበላ። ታዲያ ይሄ ነው ደሞዜ መቀበላቸው ብቻ እኮ አይደለም። ቢያንስ እንደ ልጃቸው ባል እንኳን እኮ ተገቢውን ክብር ቢሰጡኝ ጥሩ ነው። ምን አለ ሰደቃ ቤታቸው አድርገው ቢጠሩኝ ምን ያለበት? በዛውም የአማረኝን ብበላ ምን አለበት? ወንድልጅ መዋያው አይታወቅም እ። ስለዚህ ሆድህን ያዝ። ገ በልጥህ ደግሞ እኔ ለምከፍለው ነገር አንተ ምን ትግደረደራለህ? እኔ እከፍላለሁ። ጠገብ ነው። የት እንብላ? አገባ አዎ አገባ አገባህ ማሻ አላህ የሚስቴ አባት እንዴት ናቸው ደህና ናቸው ደመወዝ ይቀበላሉ ይቀበላሉ ማሻ አላህ አዎ ያው የአንድ ልጅ አባት አልሐምዱሊላህ አንተስ ደህና ነኝ አልሐምዱሊላህ እንዴት ነው አላገባህም አንተ እ ደህና ነኝ የሚስቴም አባት ደህና ናቸው እኔ እሰራለሁ ደመወዝ ደህና ነኝ አልሐምዱሊላህ

እንደ እ ብላ ነበረው ለነበረው፣ ኧረ አንተ ታወራለህ ጀመር እኔ ነበረ እያበላሁ ነበር። በቃ አየህ፣ እ ብር አላፊ ጠፊ ነው። አልተለወትክም ምንም። አንተ የሰው ልጅ ፍቅር ግን ሁሌም አብሮህ ይኖራል። ታውቃለህ አይደል? እንደ ድሮውን በቃ ምንም አላጣሁም። እኔ እኮ መስጠት ምንም አላጎደለብኝም። ታውቃለህ አይደል? ምንም

እና አለ ነበረ አለ እ ምን አልከኝ? ወይኔ! እንዴ ምን ሆንክ? ብሩ ወይ ነይ

ችግር የለም። በት በትበሰብስ እዚህ ሻወር ትወስዳለህ። እሺ፣ ትታጠባለህ አንተ እንትን ማአሶም

በደንብ ነው በደንብሽ ነው። ምንድነው ነው ዛፍ አለ፣ እሱን ትከረክማለህ። የግቢ ዛፎች እሱን አሉ የኛ ልጆች አሉ በጣም የግቢው ዲኮር ዛፎች አሉ፣ እሱን ትከረክማለህ

አንድ ጥጋበኛ አለ። አሁን እዛ ሳህን እያሳጠብኩት ነው። አንተን የተወሰነ ስን ያገዛልሽ ያሳርፍ አይደል? በቃ ጠሩዋለሁ። ይሄን ይቆርጣል፣ ይሄን ደሞ እንዳለ ያጸዳል እጆሮዬን። እሺ፣ ኧረ እባክህ አሁን ያስኩ ነው ይባላል። በዚህ እጅ ልትመሳኝ ነው። ንጆሬን ያስኩ ነው ይባላል

ሌላ ሌላ ቀን በባዶ ኪስ አይመጣም። ተው፣ በባዶ ኪስ አይመጣም። እንካ እዚህ ላይ ውጣ እና በዚህ አሁን ቀረጻ ፎቶ ያለብህ መሰለ። ፎቶ ውጣ፣ እዛ ላይ ውጣ፣ ውጣ፣ ውጣ፣ ያዝ፣ ውጣ። ምን አለ

የሚስቴን አባት ተጣራለ ይላል፣ እንዴ ካዝና እሳቸው ናቸው። ያንን ካሰብክ የምጠራ ከሆነ ወንበር ስናሳጠበ ይህን እንዳለ ስናስቆርጠ የት ሄደ ነበር አይወለ እሱን ልክ እንደጨረስክ ማለት ነው። እየሰማ በደንብ እየሰማው ነው። እሱን ልክ እንደጨረስክ ይሄንን እዛ ድረስ ታጸደዋለህ። መጣው ይሄን ልክ እንደጨረስክ ሌላ የሴቶቹን ደግሞ የምታግዘው ነገር አለ። እትላለህ እንዴ ይሄን ቶሎ ጨርስና፣ አጽደውና እኮ የግድ ሙከራ ነው እኮ። ሌላ ቀን ማስተማሪያ ነው። ሌላ አልተመታ። ምን አላልክ? ምንድን ምንድነው? ስራን የሰራው እኮ ስፖርት በለው። ምንድነው? ምን መታይሻልኝ። ስመለስ ይሄን ጨርሰህ እንዳገኝሽ፣ ከዛ በኋላ ወደዚህ ትቀጥላለህ። መጣው